ፈጣሪ ሁሉንም ሰው ተመሳሳይ አካል አላብሶ ቢፈጥረውም በተለያዩ አለማት ላይ የሚገኙ እኛ የማናውቃቸው ለየት ያለ አፈጣጠር ያላቸው ሰዎች አሉ። በዛሬው ቪዲዮ እስከ መጨረሻው ድረስ አብሯችሁን ከቆያችሁ እንዲህም አለ ብላችሁ የምትገረሙባቸውን ከሰው ልጆች የተለየ አፈጣጠር ያላቸውን አስገራሚ ሰዎች አስቀኛቸዋለሁ። ቪዲዮውን ፈታ ብላችሁ ላይክ በማድረግ ጀምሩት። አስራ አንደኛ ጋሪ ተርነር። የእንግሊዝ ሀገር ተወላጅ የሆነው ጋሪ ተርነር በሚገርም ሁኔታ ቆዳው በጣም በጣም ይለጠጣል። ይህ የሆነው ኤብለስ ዳንሎስ በተባለው በሽታ ምክንያት ሲሆን ይህ የአደገኛ በሽታ የሰውነቱ ሙሉ ቆዳውን እንደፈለገ እንዲለጥጠው አድርጎታል። በዚህም ምክንያት የዓለማችን ተለጣጭ ቆዳ ያለው ሰው በመሆን የጊነስ ቡክ ሪከርድ መስበር ችሏል። የሚገርመው ቆዳው እስከ 63 ኢንች ድረስ መለጠጥ ይችላል። ይህ ማለት የአንገቱን ቆዳ ለጥጦ አፍንጫው ድረስ ማድረስ ይችላል ማለት ነው። አስረኛ ሊልከን ኢልማዝ። በዜግነቱ ቱርካዊ የሆነው ሊልከን ኢልማዝ የተባለ ወጣት ለማመን በሚከብድ በሚያስገብም መልኩ ከዓይኑ ውስጥ እስከ 2.8 ሜትር የሚፈናጠር ወተት በማመንጨት የዓለም ህዝብን ጉድ አሰኝቷል። ሊልከን ይህንን ችሎታውን ከ11 ዓመቱ ጀምሮ እያሳደገው እንደመጣ ይናገራል። ይህን አስገራሚ ችሎታውን እንደ ኤውሮፓያን አቆጣጠር በ2004 በአደባባይ ላይ በማሳየት ስሙን በጊነስ ቡክ ላይ ማስፈር ችሏል። ዘጠነኛ ናታሻ ናታሻ ክራውን ዓለማችን ላይ ካሉ ትልቅ መቀመጫ ካላቸው ሴቶች ውስጥ ትመደባለች። የናታሻ መቀመጫዋ ተፈጥሯዊ ሳይሆን ሰው ሰራሽ ነው። ናታሻ በተፈጥሯ እምብዛም የመቀመጫ ትልቀት የሌላት ሴት ስትሆን ለዚህም ማካካሻ እንዲሆንላት የፕላስቲክ ሰርጀሪ በመሰራት ከተለምዶ ውጭ የሆነ ከፍተኛ ትልቀት ያለው መቀመጫን አሰርታለች። ባላት ትልቅ መቀመጫ ምክንያት በርካታ ወንዶች ከመቅረብ መሻሸን እንደመረጡ የተናገረች ሲሆን ከቀድሞ ፍቅረኛዋ ከተለያየች በኋላ ለሰባት ዓመታት ፍቅረኛ ሳይኖራት አሁን ላይ እንደደረሰች ተናግራለች። ናታሻ በመቀመጫዋ ምክንያት በኢንስታግራም ላይ ከሁለት ሚሊዮን በላይ ሰዎች ይከተሏታል። ስምንተኛ ሲልኒ ሞስኪቶ ተዋወቁት። ሲልኒ ሞስኪቶ ይባላል ብራዚላዊ ሲሆን ሞስኪቶ አይኑን ከሚባለው በላይ ተፈጥሮ ካስቀመጠችው ሕግ ባፈነገጠ መልኩ አፍጥጦ ወደ ውጭ ያወጣዋል። ሞስኪቶ አይኑን 18 ነጥብ 2 ሜትር በማውጣቱ የጊነስ ሪከርድን ሰብረዋል። ሞስኪቶ አይኑን እንዲህ ማውጣት የጀመረው በልጅነቱ ሲሆን አይኑን በደንብ እንዲወጣ መስታወት ፊት በመቆም ይለማመድ ነበር። ሞስኪቶ አይኑን ከ20 እስከ 30 ሰከንድ አውጥቶ ማቆየት ይችላል። ነገር ግን አይኑን በሚያወጣበት ጊዜ እንደ ማንኛውም ሰው የሚያያቸው ነገሮች ጠርተው ሳይሆን ደብዝዘው እንደሚታዩት ይናገራል። ሰባተኛ፣ ራድሚ ዩሱፖቫ። ራድሚ ዩሱፖቫ በረጅም ምላሷ ትታወቃለች። ይህን ስላችሁ ግን ወረኛ ናት ማለቴ ሳይሆን ከመጠን በላይ የረዘመው ምላሷ ረጃጅም ምላስ ካላቸው ሰዎች ተርታ አሰልፏታል። ምላሷ ረጅም እንደሆነ ያወቀችው ታዳጊ ያለች ሲሆን በመገረም ደግማ ደጋግማ በመስታወት ካየችው በኋላ ለወላጅ እናቷ ታሳያታለች። እናቷም በመደነቅ በሶሻል ሚዲያ ላይ ቪዲዮ እንድስለቅ እንዳደረገቻት ትናገራለች። የ23 ዓመት ወጣቷ ራድሚ ምላሷ 4.7 ኢንች ርዝመት ሲኖረው በዚህም ረጅም ምላሷ በኢንስታግራም እና በቲክቶክ ብዙ ተከታዮችን ማግኘት ትችላለች። ስድስተኛ ጆን ፋልኮን። ጆን አሜሪካዊ አክተር እና የቴሌቪዥን ፕሮግራም አዘጋጅ ነው። ጆን የሰዎችን ትኩረት የሳበው በ1999 ሲሆን ለእውቅናውን ምክንያት የሆነው እቃው ከመጠን በላይ በመተለቁና ወደ እንስሳዎቹ ጎራ በመጠጋቱ ነው። ጆን የዓለማችን ባለረጅሙ እቃ ባለቤት ሲሆን የእቃው ርዝመት 135 ኢንች ወይም 34 ሳንቲሜትር እንደሆነ ዶክተሮች ተናግረዋል። ይሄ ነገር መታወቁ ብዙም ደስ ባይልም ጆን እውቅናውን ተጠቅሞ ብዙ ፊልሞችና የተለያዩ ዝግጅቶች ላይ በመሳተፍ ገቢውን በእጥፍ ማሳደግ ችሏል። አምስተኛ ዲያና አምስትሮንግ፣ ዲያና በረጃጅም ጥፍሮቿ ትታወቃለች። ጥፍሮቿ መቆረጥ ያቆመችው በ1997 ሲሆን የዲያና ጥፍሮች 306 ሜትር ርዝማኔ ያላቸው እነዚህ ረጃጅም ጥፍሮቿን ውበት ለማላበስ የተለያዩ ቀለማት ያላቸውን ጥፍር ቀለሞች ትቀባለች። ሙሉ ጥፍሯንም ለማዳረስ ብዙ ጥፍር ቀለሞችን ትጠቀማለች። ዲያና ዚፕ ያለው ጃኬት ለመልበስ ስለሚያስቸግራት አትጠቀምም። ከዚህም በተጨማሪ ጥፍሮቿ መኪና ከመንዳት ስላገዷት መኪና ከመንዳት ተቆጥባለች። በተጨማሪም ረጃጅሞቹ ጥፍሮቿ ብዙ ነገሮችን ለማድረግ እንደሚ እንደሚከለክላት ትናገራለች። አራተኛ ቫሌሪያ ሉኪናቮ ይቺ ኩዌናዊት ሞዴል ደግሞ ሙሉ ሰውነቷ አሻንጉሊት ይመስላል። በብዙ ሰዎች ዘንድ የሰው አሻንጉሊት በመባል ትጠራለች። ቫሌሪያ ስትታይ መልኳ፣ መላ ሰውነቷ በሙሉ በአኒሜሽን ፊልም ላይ በሴት ካራክተር የምናውቃቸውን አሻንጉሊቶች ነው የሚመስለው። ነገር ግን ቫሌሪያ ፊቴ ላይ ምንም ሰርጀሪ አልተሰራውም ብትልም ማንም ሰው አላመናትም። ፊቷና ሰውነቷ ላይ በአኒሜሽን ፊልም ላይ አይታ በወደደቻት ሴት አሻንጉሊት መልኳን በመቀየር አሻንጉሊቷን ለመምሰል በሙሉ ሰውነቷ ላይ ሰርጀሪ ያሰርታለች ነገር ግን ይቺ ወጣት ብዙ ሰዎች ሲያዩዋት መልኳ የሰው ሳይሆን የአሻንጉሊት ነው የሚመስላቸው። ወይ ጉድ እንዲህም አለ ያስብላል ድርጊቷ። ሶስተኛ ዲፓክ ዣንግባ ማንኛውም ሰው ኤሌክትሪክ ያዘው እስከ መግደል ደረጃ ሊያደርሰው ይችላል። በሀገረህ እንደሚገኘው ይሄ አስገራሚ ወጣት ግን የመንደሩ ሰዎች የኤሌክትሪክ ጀግና ብለው የሚጠሩት ሲሆን የዲፓክ ታሪክ የሚጀምረው በቤቱ ውስጥ መብራት እየሰራ በደረሰበት የኤሌክትሪክ ዲስቻርጅ አደጋ ሲሆን የዲፓክ ሰውነት ከአደጋው በኋላ 11ሺ ቮልት የኤሌክትሪክ ኃይል የመቋቋም ብቃትን አሳይቷል። ይህ ማለት ምንም አይነት ኤሌክትሪክ ቢነካ ቢጨብጥ አይይዘውም ማለት ነው። በትንሹ አንድ ሺ ቮልት ማለት ማንኛውንም ሰው የመግደል አቅም ያለው የኤሌክትሪክ ኃይል ሲሆን፣ ዲፓክ ግን በሚያስገርም ሁኔታ በምላሱም ጭምር ኤሌክትሪኩን ይነከዋል። በተጨማሪም በአካባቢው ለሚኖሩ ሰዎች መብራት ሳያጠፉ የኤሌክትሪክ ጥገና አገልግሎት ይሰጣል።

ሁለተኛ አሩን ራይክዋር። ይህ አሩን ራይክዋር የተባለው አስገራሚ ህንዳዊ ደግሞ ሰውነቱ የማግኔትነት ባህሪ ያለው ሲሆን በተለይ ደረቱና ሆዱ አካባቢ እንደ ማንኪያ፣ የልብስ መተኮሻ፣ የብረት እቃዎችን በሙሉ ሰውነቱ ላይ በመሳብ አንጠልጥሎ ይዛቸዋል። ዶክተሮችም ይሄ ህንዳዊ ሰውነቱ ባልተለመደ መልኩ ከትክክለኛው ላብ ይልቅ እንደ ማግኔት የሚያጣብቅ ላብ ቆዳው በማመንጨቱ ነው ሰውነቱ ብረት ያላቸው ነገሮችን እንደ ማግኔት የሚስበው ብለው ተናግረዋል። አንደኛ አኮርቲና ላሲ

ትውልዷ ከወደ ራሻ የሆነችው አኮፍቲና ላሲና የተባለችው ሴት የዓለማችን ረጅም እግሮች ባለቤት በመሆን ሪከርዱን የያዘች ሲሆን የእግሮቿ ርዝመት 132 ሴንቲሜትር ነው። እቺ የ29 ዓመት ወጣት የሚደንቅ በራስ መተማመን ያላት ሲሆን ለዚህም እንደ ምክንያት የምትናገረው የቤተሰቦቿ አባላት አብዛኞቹ ረጃጅን በመሆናቸው ነው። የሚሆናትን ሱሪ ለማግኘት እንደማትችልና እንዲሁም በመኪኖችና አውሮፕላን በሮች ለመግባት የእግሮቿ ርዝመት እንደሚያስቸል ለመሰገባት የምትናገረው አኮርቲና የምታደርገውንም ጫማ ረጅም በመሆኑ ለእሷ የሚሆኑ የሴት ጫማዎች ለማግኘት እንደምትቸገር ተናግራለች። ለዛሬ ይዤላችሁ የቀረብኩት ቪዲዮ እንዳስገረማችሁ አልጠራጠርም። በቀጣይ በአስገራሚ ቪዲዮዎች እስካገኛችሁ፣ እስከዛው ቻናኔ ላይክ እና ሰብስክራይብ ብታደርጉት ደስታ ወደር የለውም። እስከ መጨረሻው ድረስ ስለተከታተላችሁኝ አመሰግናለሁ።